ሰላም ሰላም፣ ከአህዱ ስፖርት ዛሬም የተለያዩ ጉዳዮችን ይዘን ከእናንተ ጋር ቆይታዎችን እናደርጋለን። ዛሬ ከምናነሳቸው ጉዳዮች መካከል ትላንትና የተደረጉ የአውሮፓ መድረክ ላይ ጨዋታዎች ነበሩ። በተለይ በላሊጋውም ተጠባቂ ጨዋታዎች ነበሩ። ባርሰሎና ሪያል ማድሪድም ነጥብ የጣሉበት አጋጣሚም ነበር። እንደዚሁ ደግሞ በፕሪምየር ሊጉ አርሰናልም ነጥብ የጣሉበት አጋጣሚ ነበር። ዛሬም በማንቹኒያን ደርቢ ማንቸስተር ዩናይትድ ከማንቸስተር ሲቲ የሚያደርጉት ጨዋታ እጅግ እጅግ የሚጠበቅ ጨዋታ ነው የሚሆነው። እንደዚሁም ደግሞ አጫጭር ዝውውር ነክ ጉዳዮችንም ይዘን ከእናንተ ጋር ቆይታዎችን የምናደርግ ነው የሚሆነው። ቀዳሚ የምናደርገው መረጃ የሚሆነው ግን ትላንትና የተደረጉ ጨዋታዎችን ከማንሳት ነው የምንጀምረው። ትላንትና የተደረጉ ጨዋታዎች መካከል እንግዲህ ቀዳሚ አድርገን የምናነሳው የፕሪሚየር ሊጉን ጨዋታ ነው የሚሆነው። ትላንትና በፕሪሚየር ሊጉ ከተደረጉ ጨዋታዎች መካከል ጉድሰን ፓርክ ላይ 39316 ደጋፊዎች የተደረገው የኤቨርተንና የአርሰናል ጨዋታ ነበር። በዚህም ጨዋታ እንግዲህ በተለይ ይታወቃል አይደለ፣ ኤቨርተንና አርሰናል ብዙ ጊዜ ለአርሰናል ከሚከብዱ ክለቦች መካከል አንደኛው ኤቨርተን እንደሆነ ይታወቃልና ትላንትና በጉድሰን ፓርክ የገጠመው ነገር ይህ ነው። እንደሚታወቀው በዚህ ዓመት በእርግጥ በዴቪድ ሙይስ መመራት ከጀመሩ በኋላ ኤቨርተኖች ጠንካራ የሚባሉ እንቅስቃሴዎችን ያደርጉ ይገኛሉ። በቅርብ አስር ጨዋታዎች ላይ እንኳን የተሻለ ውጤት ነው ያላቸው ኤቨርተኖችና ከዚህም ጋር ታይቶ ትናንትና ሲጠበቅ ነበር። በተለይ ግን በሶስትና ሁለት ጨዋታዎች ላይ ኤቨርተን እያሳየ የሚገኘው እንቅስቃሴ አጥቃቢ ባይሆንም እንኳን በጣም ጥሩ የሚባል ጊዜ ላይ እያሳለፈ ነው የሚገኘው። አርሰናል ግን ትናንትና ጨዋታውን ቢያሸንፍም እንኳን ምንም እንደማይፈጠር ይታወቃል። በእርግጥ ከዚህ በኋላ አርሰናሎች ነጥቦችን ቢጥል እንኳን ከሻምፒዮንስ ሊግ ይወጣል ብሎ የሚጠብቅ የለም። የሻምፒዮንነት ጉዳ አሁን ላይ የበቀል ጉዳይ ነው የሚመስለው። ሊቨርፑል እንግዲህ ጥሎ እንደሄደ ይታወቃል በፕሪሚየር ሊጉና ስለዚህ ትናንትና ጨዋታውን ቢያሸንፍ ያው ሻምፒዮንስ ሊግ ውስጥ መቆየቱን ነው የሚያረጋግጠው። ከዛ ውጪ የተለየ ነገር የሚፈጠርበት አጋጣሚ አይኖርም። ለማንኛውም ትናንትና ጨዋታ ተደረገ። በመጀመሪያው እንግዲህ ሊያንድሮ ትራውሳርድ በ34ኛ ደቂቃ ባስቆጠረ ግብ አርሰናል እንግዲህ የመጀመሪያውን አጋማሽ እየመራ ነበር የቆየው። ከዛ በኋላ በሁለተኛው አጋማሽ እንደተጀመረ በአራት ደቂቃ ልዩነት እንግዲህ ኤቨርቶኖች የፍጹም ቅጣት ምት አግኝተዋል። የፍጹም እንግዲህ እንደማያሰጥ የአርቴታ ከሞቶ በኋላ ሲከራከ እንደነበረም እናስታውሳለን። ትላንትና ለማንኛውም ኒዲያይ በ49ኛ ደቂቃ የኤቨርተንን የተገኘውን ፔናልቲ ወደ ግብ በመቀየሩ ጨዋታው አንድ ለአንድ ሆነ። ከዛ በኋላ እንግዲህ ግቦች ሳይቆጥሩ ጨዋታው በዚህ ተጠናቋል። ጨዋታው አቻ መጠናቁ ብቻ ሳይሆን የትሮሳርድም እንዳለው አሁን ላይ የፕሪሚየር ሊግ አሳይመንታችን ጨርሰናል፣ ቀጣዩ የሚሆነው እንግዲህ ወደ ሻምፒዮንስ ሊግ ፊታችን እናዞራለን ብሎ አሳይቶ እንደሰጠ ይታወሳል። አሁን ላይ ትላንትና በእርግጥ አርሰናል ጨዋታውን አሸንፎ ቢሆን ኖሮ ለማክሰኞ ለሻምፒዮንስ ሊጉ ፊልሚያ እንግዲህ ራሱን በደንብ አዘጋጅቶ የሚችልበት አጋጣሚ ነበር። ነገር ግን ይህን ማድረግ አልቻለም። ተቀናቃኙም የማክሰኞ ተቀናቃኝ እንግዲህ ትላንትና ሽንፈትን ያስተናገደው እንደሚታወቀው በሻምፒየንስ ሊጉ በሩ ፍጻሜ ሪያል ማድሪድ ከአርሰናል የሚያደርጉት ጨዋታ የማክሰኞ ሻምፒየንስ ሊጉ ጨዋታ እንግዲህ ከአሁኑ ተጠባቂ እንደሆነ ይታወቃልና ና ትላንትና አርሰናል ምናልባት አሸንፎ ቢሄድ ይጠበቅ ነበር ነገር ግን ትናንትና ሪያል ማድሪድም እንግዲህ እንመለስበታለን፣ በላሊጋ ሽንፈትን እንዳስተናገደ ይታወሳልና ለማንኛውም ጨዋታው የሚጠበቅ ነው። ኤቨርተን አርሰናል ጨዋታው አንድ ለአንድ ተጠናቋል። ትናንትና ሌላኛው ሲጠበቅ የነበረው ጨዋታ እንግዲህ በቪላ ፓርክ በ42743 ደጋፎች ፊት የተደረገው አስቶን ቪላን ከኖቲንጋም ፎረስት ያገናኘ ጨዋታ ነበር። በዚህ ጨዋታ እንግዲህ እንደሚታወቀው አስቶን ቪላዎች እንግዲህ ግለት ላይ ነው የሚገኙት። እንደሚታወቀው ብራይተንም ባለፈው ሳምንት ላይ ማሸነፋቸው የሚታወስ ነበር። አሁን ላይ እንግዲህ አስቶን ቪላ ጠንከር ብሎ ጨዋታቸውን እያደረጉ ይገኛሉ። በተለይ በዚህ በጥር ዝውውር እንግዲህ ማርከስ ራሽፎርድን በውሰት ውል ከማንቸስተር ዩናይትድ ካሽ ካስፈርሙ በኋላ አስቶን ቪላዎች ጠንካራ እንቅስቃሴዎችን በፕሪሚየር ሊጉ እያሳዩ ይገኛሉ። እንደዚህም ብሎ በሻምፒዮንስ ሊጉም ጥሩ የሚባል ጊዜ እያሳለፉ ነው የሚገኙት አስቶን ቪላዎች እና ከዚህ ጋር ታይቶ ትናንትና ጨዋታቸውንም ማሸነፍ የቻሉበት አጋጣሚ ነው ያለው። ገና በመጀመሪያው ግማሽ በአስራ ሶስተኛ ደቂቃ ላይ ሮጀርስ የመጀመሪያ ግብ አስቆጠር ለአስቶን ቪላ ከዛ ደግሞ ከሁለት ደቂቃ ልዩነት በኋላ ደግሞ ማለን ሁለተኛውን ግብ ደገመ ጨዋታ ለዜሮን እየመሩ ከቆዩ በኋላ በሁለተኛው አጋማሽ እንግዲህ ፌሬራ ሲልቫ ለኖቲንጋም ፎረስት አምሳ ሰባተኛ ደቂቃ ላይ ግብ አስቆጥሮ ነበረ። ቢሆንም ጨውታው በቪላ አሸናፍነት መጠናቅቸዋል። እንደሚታወቀው ኖቲንጋም ፎረስቶች ባለፈው ሳምንት እንግዲህ ማንቸስተር ዩናይትድን አሸንፎ መምጣታቸው የሚታወስ ነበር በአንቶኒ በኢላንጋ ባስቆጠረው ግብ ና ከዚህም በኋላ እንግዲህ በአስቶን ቪላ ሄዶ እንግዲህ ምናልባት በቪላ ፓርክ ጥሩ ጊዜ ያሳልፉ ይሆናል ተብሎ ሲጠበቅ ነበር። ለማንኛውም ትላንትና ሳያሳኩ ቀርተዋል ኖቲንጋም ፎረስቶች፣ በአስቶን ቪላ ሽንፈትን አስተናግደዋል። አስቶን ቪላ እንግዲህ በኡናይ ኤመሪ የተመራ አሁን ላይ ተከታታይ አስራ አምስት ጨውታዎች ላይ ነጥብ ያልጣለ ወይም ሽንፍተን ላስተናገደን በቪላ ፓርክ ና ይህም እንግዲህ ኡናይ ኤምሬ በአስቶን ቪላ ቤት በቪላ ፓርክ ጥሩ የሚባል ጊዜ እያሳለፈ እንደሆነ ማሳያ ሊሆን ይችላል። ሌሎች ጨዋታዎችም ነበሩ። ከዚህ ጨዋታ ሌላ እንደ ክሪስታል ፓላስ በሜዳ ያደረገውን ጨዋታ ብራይተን ኤንድ ሆቭ አልቢዮንን ገጥሞ ሁለት ለአንድ ማሸነፍ ችሏል። እንግዲህ ትናንትና ክሪስታል ፓላስ አንድ ዜሮ እየመራ በነበረበት ወቅት እንግዲህ የቀድሞ የማንቸስተር ዩናይትድ ና የአርሰናል ተጫዋች የሆነው ዳኒ ዌልቢክ ግሩም ግብ አስቆጥሮ ነበር፣ እንግዲህ በግል ብቃት ታግዞ። ከዛ በኋላ ግን ክሪስታል ፓላስ ሁለተኛ ግብ ማስቆጠራቸውን ተከትሎ ጨዋታው በክሪስታል ፓላስ ሁለት ለአንድ አሸናፍነት መጠናቀቅ የቻለበት አጋጣሚ ነው የነበረው። ሌላኛው ጨዋታ እንግዲህ ኢፕስዊች ታውን ትላንትና ሽንፈትን አስተናግዷል በወልቭ እና ኢፕስዊች ታውን እንግዲህ አሁን ላይ ለዓለም ወደ ምጫውት ክለቦች እንደሆነ ይታወቃል። በተለይ ኢፕስዊች ታውን እንግዲህ አሁን ላይ ጨዋታዎች ላይ ነጥብ ብዙ ነጥቦችን ማይሰበስብ ከሆነ እንግዲህ ያ በቀለት ጉዳይ የሆነ ነው የመጣ ያለው። ስለዚህ ኢፕስዊች ታውን ትላንትና በሜዲያ ያደረገው ጨዋታ ሁለት ለአንድ በሆነ ውጤት ሽንፈትን አስተናግዷል በወልቨር ሀምፕተን ዋንደርስ እንደዚሁም ደግሞ ዌስትሀም እና ቦርንማዝ ያደርጉት እጅግ ትንቅንቅ የመበዛበት ጨዋታ የፕሪሚየር ሊግ ጨዋታ ነበር። ትላንትና የተደረገው ዌስትሀም እና ቦርንማዝ ማዝ ያድርጉት ጨዋታ እንግዲህ ሁለት ለሁለቱ በሆነ አቻ ውጤት መጠናቀቅ ችሏል። ባለፈው ሳምንት እንደሚታወቀው ቦርንማውዝ በኤፒሲጅ ታውን በሜዳ መሸነፉ የሚታወስ ሲሆን አሁን ደግሞ ወደ ዌስት ሃም ዩናይትድ ወደ ለንደን ተጉዞ ሁለት አቻ በሆነ ውጤት ጨዋታውን የሚጨርስ የቻለበት አጋጣሚ ነበር። ትላንትና በሌሎች ሊጎችም ጨዋታዎች ነበሩ። በተለይ በቡንደስ ሊጋውም ጨዋታዎች ነበሩ። በቡንደስ ሊጋው ሄድኔም ና ባየር ሌቨርኩሰን ያደረጉትን ጨዋታ ባየር ሌቨርኩሰኖች ጨዋታን አንድ ዜሮ ማሸነፍ ችሏል። እንግዲህ በተለይ ሌቨርኩሰን ጨዋታዎችን አሁን ማሸነፍ ነው የሚጠበቅበት። ምክንያቱ ደግሞ አሁን ላይ ከሞኒክ ያለው ነጥብ ልዩነት ለማጥበብ ብቸኛ ቻንስ ሌቨርኩሰኖች እንግዲህ ጨዋታዎችን ማሸነፍ ይጠበቅባቸዋል። ደግሞ ሞኒኮች አሁን ላይ ጨዋታዎችን እያሸነፉ ቢሆንም በተለይ የኋላ ክፍሉ ሳስቶ ነው የሚገኘው። ሞኒክ አልፎንሶ ደቪስ የለም፣ እንደዚህ ደግሞ ኦፕ ከማኖም በጉዳት ላይ እንዳለ ይታወቃል ይታወቃል ና ከዚህም ጋር ሌላኛው ጃፓናዊ ተከላካይ ሶስት ተከላካዮችን በጉዳት አቶ እንዳለ ይታወቃል። ና ምናልባትም ሊቨርክሶኖች እስከ መጨረሻ ድላቸውን ለመሞከር ጨዋታዎችን ማሸነፍ ይጠበቅባቸዋል። ትናንትና ከሜዳ ውጭ ተጉዞ ይህን ማድረግ የቻሉበት አጋጣሚ ነበር። ስቱትጋርት ና ቦሆም ያደርጉት ጨዋታ በስቱትጋርት አራት ለዜሮ አሸናፊነት መጠናቅቸዋል። ሜንስ ከሆሊስቴን ኪል ያደርጉት ጨዋታ አንድ ለአንድ በሆናቸ ውጤት መጠናቅቸዋል። አርቢ ሌቭዥስ እንግዲህ ትናንትና ከሆፊኒ የሚያደርጉት ጨዋታ በአርቢ ሌቭዥስ ሶስት ለአንድ አሸናፊነት መጠናቅ ይቻለበት አጋጣሚ ነበር። ፍሪቡርግ ና ቦርሺያ ዶርትመንድ ያደርጉት ጨዋታ እንግዲህ በዶርትመንድ አራት ለአንድ አሸናፊነት ተጠናቋል። እንደሚታወቀው በዚህኛው ሳምንት በኳርተር ፋይናል በሩ ፍጻሜው ዶርትመንድ እንግዲህ ባርሴሎና የሚገጥምበት አጋጣሚ ያለውና ትናንትና ባርሴሎና ነጥብ ጥሏል። ዶርትመንድ ደግሞ አሸንፎ ተመልሷል። ና የመጀመሪያ ጨዋታ ደግሞ የሚደረገው ሲግናል ኤድና ፓርክ ላይ ነው። ስለዚህ ሲግናል ኤድና ፓርክ ላይ የሚደረገውን ጨዋታ ዶርትመንድ ምናልባት ለባርሴሎና ቀላል ቲም ይሆናል ተብሎ አይጠበቅም። እንደሚታወቀው ዶርትመንድ አሁን ላይ በቦንደስሊጋ ምንም ማድረግ እንደማይችል ይታወቃል። ያለው ቻንስ አሁን ላይ በሻምፒዮንስ ሊጉ ገፍቶ መሄድ ነው። ሻምፒዮንስ ሊግ ላይ ደግሞ ዶርትመንድ ገፍቶ መሄድ ችግር የለበት ማመና እናስታውሳለን። ፋይናሊስት ነበር፣ ከሪያል ማድሪድ ጋር ፍጻሜ ተጫውቶ የነበረው ክለብ ዶርትመንድ ነበር። ስለዚህ ትናንትና ማሸነፉ ደግሞ ለቀጣይ ለባርሴሎና ጨዋታ በጥሩ ሞራል እንዲመጡ የሚያደርጋቸው ነው የሚሆነው። ወርደር ብሬምን ከኢንትራ ፍራንክፈርት ያደረጉት ጨዋታ በወርደር ብሬምን ሁለት ለዜሮ አሸናፊነት መጠናቀቅ ቻለበት አጋጣሚ ነበር። ትናንትና በስፓኒሽ ላሊጋም ጨዋታዎች ነበሩ። ትናንትና በተለይ ያልተጠበቁ ውጤቶች ተመዝግበዋል። አላቬስ ጂሮናን ወደ ሜዳው አቅንቶ አንድ ዜሮ ማሸነፍ ችሏል። ትናንትና ሪያል ማድሪድና ቫሌንሲያ ያደረጉት ጨዋታ ነበር። ትላንትና እንግዲህ ሪያል ማድሪድ ባለቀ ሰዓት ጉድት ሰርቷል። ሳንቲያጎ በርናባው ስታዲየም ጨዋታው አንድ ለአንድ ነበር። መጀመሪያ ቀድሞ አስቆጥሮ ነበር በእርግጥ ቫሌንሲያዎች። ከዛ በኋላ በ50ኛ ደቂቃ ቪኒሲየስ ጁኒየር ግብ አስቆጠረ። ጨዋታው አንድ ለአንድ ሆነ። ከዛ ጨዋታው አንድ ለአንድ ሲጠናቃ ተብሎ በተጠበቀበት አጋጣሚ በ95ኛ ደቂቃ ላይ ነበር እንግዲህ ቫሌንሲያዎች የሚያስገርም ግብ አስቆጥሮ ጨዋታውን ገለውታል። ማድሪድ እንግዲህ በሜዳው መሸነፍ ቻለበት አጋጣሚ ነበረው። ትላንትና ትላንትና ሪያል ማድሪድ መሸነፉን ተከትሎ ከሪያል ማድሪድ ጨዋታ በኋላ ምሽት አራት ሰዓት ጨዋታውን የሚያደርገው የነበረው ባርሴሎና ነው። ትላንትና ባርሴሎና ጨዋታውን አሸንፎ ቢሆን ኖሮ የነጥብ ልዩነቱ ወደ ስድስት ይሰፋ ነበር። ወደ ስድስት ነጥብ ልዩነት ይሰፋ ማለት ደግሞ ከዚህ በኋላ የሚቀሩት ጥቂት ወደ ስምንት የሚጠጉ ሳምንታት ብቻ ናቸው። ስለዚህ በስምንቱ ሳምንታት ውስጥ ስድስት ነጥብ ልዩነት ማለት በጣም ትልቅ ነው የሚሆነው። በዚህም እንግዲህ የላሊጋም ጉዳይ ያበቃለት ይሆን ነበር። ነገር ግን ባርሴሎናዎች ይህን ማሳካት አልቻሉም። ሪያል ቤተሰቦች እንግዲህ ነጥብ ያስተዋላቸው አጋጣሚ ነበር። ሌላኛው ጨዋታ ማዮሮካ ከሴልታቪጋ ያደርጉት ጨዋታ በሴልታቪጎ ሁለት ለአንድ አሸናፍነት ሲጠና ለማስተናቀቅ የምሽት አራት ሰዓት ጨዋታ ደግሞ ተጠባቂ የነበረው ባርሴሎና ከሪያል ቤትስ ያደርጉት ጨዋታ ነው። ተመልካቾች ይህን ጨዋታ ተመልክታችሁ ከሆነ በጣም የሚያስገርም ጨዋታ ነበር ማለት ይቻላል። ባርሴሎናዎች ግብ አስቆጠሩ። ሪያል ቤቶችም ደግሞ አንድ ለአንድ ሆኑ። ከእረፍት መልስ በኋላ በነበረው ግን በእውነቱ የሀንስ ፍሊክ የባርሴሎና አሰልጣኝ ምን አይነት ቡድን እየሰራ ነው የሚገኘው ባርሴሎና በእውነቱ ምን አይነት ክለብ እንደሆነ ትላንትና የሚያስደንቅ አጋጣሚ ነበር። በሪያል ቤትስ በኩል ደግሞ ግብ ጠባቂው እጅግ እጅግ ኮከብ የነበረበት አጋጣሚ፣ የሪያል ቤትስ ተከላካዮች እንግዲህ ኳሶችን ሲያስቆሙ የነበሩበት አጋጣሚ በጣም የሚያስገርም ነበር። ትላንትና ላሚን ያማል በባርሴሎና በኩል እንግዲህ ጥሩ መንቀሳቀስ አልቻለም እንደተጠበቀው። ነገር ግን እንደዛም ሆኖ አንዳንድ ኳሶችን ሲያልፍ እንግዲህ ከሪያል ቤትስ ተከላካዮች እጅግ ከ ፈተና ገጥሞታል ማለት ይቻላል። አንዳንዴ እንደውም ሪያል ቤት ተከላካዮች ኳሱን ለማቆም የሚጠቀሙበት አጋጣሚ የሚጠቀሙበት ነገር በጣም የሚያስቅም ነበር። ያው ገና ወጣት ነው አስራ ሰባት አመቱ ላይ የሚገኝ እንደሆነ ይታወቃል ላሚን ያማልና በእግራቸው ሲያቅታቸው በእጃቸውም ተጫዋቹን ለመጨበጥ እየጣሩ ነበር። ነገር ግን በቃ ላሚን ያማል የሚያዝ አይነት ተጫዋች አይደለም። ይሄ እንደ ሳሙና ሲያመልጣቸው የነበረበት አጋጣሚም እንደነበር ትላንትና አስተውለናል። ነገር ግን የሪያል ቤትስ ግብ ጠባቂ ከተከላካዮቹም በላይ በጣም ድንቅ የነበረበት አጋጣሚ፣ ባርሴሎናዎቹ ደግሞ እድሎችን ያልተጠቀሙበት አጋጣሚ በ94ኛ ደቂቃ የዳኛ ፊሽካ በሚጠበቅበት ጊዜ ራፊኒያ ለሎፔዝ የላከውን ኳስ ሎፔዝ እግሩን ዘርግቶ ያላገኘው ኳስ ለባርሴሎና በስፖቲፋይ ኑካምፕ ለነበሩ ደጋፊዎች እንግዲህ እጅግኑ በጣም የሚያሳዝን አጋጣሚ ነው የነበረው ትላንትና የነበረው ጨዋታ። ለማንኛውም ባርሴሎና ጨዋታው አንድ ለአንድ ተጠናቀቀ። የላሊጋው የነጥብ ልዩነትም ወደ አራት ብቻ ሰፍተዋል። ማድሪድ ነጥብ ጥሎ ተሸንፎ ሽንፈት አስተናግዶ ባርሴሎና ማሸነፍ ቢችል ኖሮ ስድስት የሚሆነውን አቻ መውጣቱን ተከትሎ አሁን የባርሴሎናና የሪያል ማድሪድ ነጥብ ልዩነት እንግዲህ ወደ አራት ብቻ የጠበበት አጋጣሚ ነው የነበረው። አሁን ላይ እንግዲህ እንትን ማንሳት እንችላለን። ከዚህ በኋላ እንግዲህ የላሊጋ ፍክክር እንግዲህ በደንብ ጠንክሮ የሚቀጥልበት አጋጣሚ ነው የሚኖር። ለማንኛውም የቀጣይ የማድሪድና ና የባርሴሎና ቀጣይ ተጋጣሚዎችን ስምንቱን ጮቶች ለማንሳት እንሞክር። አሁን ላይ የማድሪድ በቀጣዩ ሳምንት እንግዲህ አላቬሲን የሚገጥምበት አጋጣሚ ነው የሚኖረው። ማድሪድ ባርሴሎና ደግሞ ሌጋኔሲን ይገጥማል። ከዛ በኋላ ማድሪድ ሙሉን ለመጥራት ያህል ማድሪድ እንግዲህ ከአትሌቲክ ክለብ ጮታ። አትሌቲክ ክለብ እንግዲህ እንደሚታውቀው ቢልባው በዚህ አመት ጠንካራ የሚባል እንቅስቃሴ ያደርጉ ከሚገኙ ክለቦች መካከል አንደኛው ነው። ለሻምፒዮንስ ሊግ ትልቅ ተሳትፎ እያደረገ ስለሆነ በቀላሉ ለማድሪድ እጅ ይሰጣል ተብሎ አይጠበቅም። እንደዚሁ ደግሞ እንደሚታወቀው በዩሮፓ ሊግ እስከ ፍጻሜ ድረስ ትልቅ እድል እንዳለው ይታወቃል አትሌቲክ ክለብ እና በዚህ አመት ጠንካራ ክለብ ነው። ስለዚህ ለማድሪድ ፈተና ይሆናል ተብሎ ይጠበቃል። በሳንቲያጎ በርናባ የሚደረግ ጨዋታ ነው። ሌላኛው ማድሪድ ከጌታፌ ይጫወታል። ጌታፌም እንግዲህ ቀላል የሚባል ቡድን አይደለም። ከሴልታ ቪጎም ይጫወታል። ከዛ ደግሞ በኋላ ደግሞ በ ከአራት ሳምንታት በኋላ የሚደረገው ኤሊ ክላሲኮ በባርሴሎና ሜዳ የሚደረገው ይህ ኤሊ ክላሲኮ እጅጉን ተጠባቂ ነው የሚሆን። እንደሚታወቀው በሱፐር ካፕም ባርሶና ከሪያል ማድሪድ ኤሊክላሲኮ እንደሆነ ይታወቃል። በላሊጋውም እንግዲህ ኤሊክላሲኮ ምናልባት ሻምፒዮን የሚሆነውን በዚህ ዓመት በላሊጋ ማን ይሞሸራል የሚለው ነገር የሚነግረን ወይም የሚጠቁመን አጋጣሚ ሊሆን ይችላል። ስለዚህ ይህ በዚህም ይገናኝ ይሆናል። ምናልባት ደግሞ ማድሪድ ተሳክቶለት የሚያልፍ ከሆነ ባርሴሎናም እነ ሞኒክን ወይንም ደግሞ አሁን ዶርትመንድን ጥሎ ካለፈ የሞኒክና የኢንተር ሚላን አሸናፊ ይደርሱታል። ስለዚህ እነሱን ጥሎ ማለፍ አጋጣሚ ካለው ምናልባትም ከረዥም አመታት በኋላ በሻምፒዮንስ ሊጉም ኤል ክላሲኮን እንመለከተም የምንችልበት አጋጣሚ ሊኖር ይችላል። ስለዚህ አራተኛው ሳምንት ከአራት ሳምንት በኋላ ከኤል ክላሲኮ ይደረጋል። ሪያል ማድሪድ ከዛ ከማዮሮካ ከሲቪያ ና ከሪያል ሶሲዳር ተጫውቶ አመቱ የሚጠናቀቅ ነው የሚሆነው። ባርሰሎና በአንጻሩ ከሌጋኔስ ይጫወታል፣ ከሴልታ ቪጎ፣ ከማዮሮካ እንደዚህ ደግሞ ከሪያል ቫላዶይድ ና ከአራት ሳምንት በኋላ ቅድም እንዳልኩት ኤል ክላሲኮ ይደረጋል። ከዛ ስፓኞልን ይገጥማል። ስፓኞል እንደሚታውቀው ሁለቱ ስፓኞል ና ባርሰሎና እንደሚታውቀው ካታላናዊያን ናቸው። በስፔን እንግዲህ በፖለቲካው ቀውስ ውስጥ ብዙ ከሚነሱ ጉዳዮች መካከል ባርሰሎና ና ስፓኞል የካታላን ክለቦች ናቸው። ስለዚህ አንዳንድ ጊዜ ስፔን ላይ ካታሎን እንደ አንድ ክልል ናት፣ ነገር ግን አንዳንድ ተገንጣ ለመውጣት ጥያቄዎችን ስለምታነሳ እነዚህ ሁለቱ የአንድ ካታሎናውያን ስለሆኑ ትልቅ ትንቅንቅ የሚደረግበት ጨውታ እንደሆነ ይታወቃል። ኢስፓኞል ከባርሶና ላይ የሚጫወታ እንግዲህ የሚጠበቅ ነው የሚሆነው። ባርሶና ከቪያራል ይጫውታል። ከዛ ደግሞ በመጨረሻው ሳምንት እንግዲህ አትሌቲክ ቢልባውን ይገጥማል። ይህ እንግዲህ ቀጣዩ በ በላሊጋው የሚደረጉ የማድሪድ እና የባርሱ ነቀጣይ ጨዋታዎች ናቸው የሚሆኑት። ከዚህ በመቀጠል እንግዲህ ዛሬ የሚደረጉ ጨዋታዎችን ለማንሳት እንሞክር። ዛሬ ጨዋታዎች ቀጥሎ ይደረጋሉ። በተለይ በፕሪሚየር ሊጉ በማንቹኒያን ደርቢ ምሽት 12 ሰዓት ከ30 በኦልትራፎርድ ስታዲየም እንግዲህ ጨዋታ ይደረጋል። በዚህም ጨዋታ እንግዲህ ማንስ ዩናይትድ ከማንችስተር ሲቲ የሚያደርጉት ጨዋታ እጅግ ተጠባቂ ጨዋታ ነው የሚሆነው። እንደሚታወቀው ዛሬ ማንስ ዩናይትድ ማንችስተር ሲቲን ማሸነፍ የሚችል ከሆነ ሩበን አሞሪሚ ለሶስተኛ ተከታታይ ጊዜ ጋርዲዮላን ያሸነፈ ሶስተኛው አሰልጣኝ ከቶማስ ቱሄልና ከጀርገን ክሎፕ ቀጥሎ ሶስተኛ ስልጣኝ ሆኗል። እንደሚታወቀው ባለፈው በመጀመሪያ በስፖርቲንግ ሊዝበን ቤት ባለበት ጊዜ እስከ እታ ድረስ በመምጣት አራት ለአንድ ጋርዲዮላን መቅጣቱ የሚታወስ ነበር። ሩበን አሞሪም ከዛ በኋላ ደግሞ በድጋሚ በማንቸስተር ዩናይትድን ይዞ ሄዶ በፕሪሚየር ሊጉ ገና በመጀመሪያ ሶስተኛ ጨዋታ አካባቢ ይመስለኛል አሸንፎ እንደነበር ይታወቃል ማንቸስተር ሲቲን። በዚህም እንግዲህ እንደሚታወቀው እንደም እንደ አማድና ብሩኖ ፈርናንዴዝ ባስቆጠሯቸው ግቦች እንግዲህ የኋላ ኋላ ካምባክ በማድረግ ሁለት ለአንድ ማሸነፉ የሚታወስ ነበር። ከዛ በኋላ ደግሞ ዛሬ በኦልድትራፎርድ የሚደግመው ከሆነ ለተከታታይ ሶስተኛ ጊዜ ጋርዱላን ያሸነፈ ሶስተኛው ታሪካዊ አሰልጣኝ የሚሆንበት አጋጣሚ ይኖራል። ሩበን አሞሪሚ ሩበን አሞሪሚ ከዚህ ጨዋታ ጋር ተያይዞ እንግዲህ አስተያየት ተሰጥቶ ነበር። በዚህም እንግዲህ ያለው ምንድን ምንድነው ጋርዱላን እንዴት አገኘኸው? ለሶስተኛ ጊዜ ታሸንፋል ዛሬ ካሸንፍክና፣ በፊት ያሸነፍከው ምን አይነት ተሞክሮ ነበር? ወይም እንዴት ነው እሱን ልታሸንፍ ቻለው? ተብሎ በጋዜጠኞች ለቀረበለት ጥያቄ እንግዲህ ሩበን አሞሪሚ ሲመልስ ምንድነው ያለው እሱ እድል ነው። የዛሬውን ጨዋታ ግን የምናየው ይሆናል በማለት እንግዲህ፣ በቀጣይ ደግሞ ማይሶ ዩናይትድ ፕሪሚየር ሊጉ ሻምፒዮን እንደሚሆን ጠብቁ፣ ነገር ግን ይህ መች እንደሚሆን ባላቅም ከማይሶነት ጋር ሻምፒዮን እንደመሆን እሱን ላረጋግጥላቸው እወዳለሁ የሚል አስተያየት እንደሰጠ ይታወቃል። ጋርዲዮላ ባንጻው ደግሞ ዛሬ ማሸነፍ አለብን የሚለውን አስተያየት በአጭሩ ነው የሰጠው። ነገር ግን እንደሚታወቀው ኬቪን ደብሮና ከረዥም ጊዜ ማንቸስተር ሲቲ ቤት አድርጎ ቆይታ በኋላ በዚህ ዓመት እንደሚሰናበት ይታወቃል። ሰላሳ ሶስት ዓመቱ ላይ የሚገኘው ይህ ቤልጅማዊ ጥበበኛው የመሃል ሜዳ ሞተር ከዚህም ጋር ተያይዞ ጋር ለምድን ያለው ምናልባትም ደብሮና እንዲለቅ ያደርገው ክለቡ ይመስለኛል እንጂ ደብሮና ከልቡ ማንቸስተር ሲቲን የመልቀቅ ፍላጎት የለውም ሲል አስተያየቱን ሰጥተዋል። በኋላ ላይ እናነሰዋለን። ማንቸስተር ሲቲ በኬቪን ደብሮና ቦታ ለመተካት እንግዲህ አማራጮችን እያሰበ ነው የሚገኘው። ለማንኛውም ዛሬ ኦልትራፎርድ ስታዲየም ማንቹኒያን ደርቢ ማንቸስተር ዩናይትድ ከማንቸስተር ሲቲ ተጠባቂ ጨዋታ ነው የሚሆነው። ሌሎች ጨዋታዎች እንግዲህ ቀን 10 ሰዓት ላይ ይደረጋሉ። ብሪንትፎርድ ከቼልሲ ተጠባቂ ጨዋታ ነው። ፉላም ከሊቨርፑል በክራቨን ኮቴጅ የሚደረግ ጨዋታ ነው። ቶተናም ከዛዛምተንም 10 ሰዓት ሲል ሶስቱ ጨዋታዎች የሚጠበቁ ነው የሚሆኑት። በላሊጋውም እንግዲህ ቀሪ አራት ጨዋታዎች ዛሬ ይደረጋሉ። ሰዓት ሲል ላስ ፓልማስ ከሪያል ሶሲዳድ አስራ አንድ ከሩብ፣ ሴቪያ ከአትሌቲኮ ማድሪድ እንደዚሁ ደግሞ ቫላዶሊድ ከጌታፌ አስራ አንድ ሰዓት፣ ምሽት አንድ ሰዓት ከሰላሳ አራት ሰዓት ደግሞ ምሽት አራት ሰዓት ላይ ቪያሪያል ከአትሌቲክ ቢልባው ያደርጉ ጨዋታ የሚጠበቅ ነው የሚሆነው። በጣሊያን ሴሪ አ ጨዋታዎች ይደረጋሉ። ሊቼ ከቬኔዚያ፣ ኢምፖሊ ከካግሊያሪ፣ ቶሪኖ ከቬሮና፣ አታላንታ ከላዚዮ፣ ኤሲ ሚላን ከጁቬንቱስ ጨዋታዎቹን ያደርጋሉ። በተለይ ምሽት ሶስት ሰዓት ከአርባ አምስት ኤሲ ሚላን ከጁቬንቱስ እንግዲህ ተጠባቂ ጨዋታ ነው የሚሆነው በጀርመኑ ቡንደስሊጋም የሚደረጉ ጨዋታዎች አሉ። አስሳ ከ30 ሴንት ፓውል ከሞንቸግላድባ ዩኒን በርሊን ከቮልፍስበርግ ጨዋታቸውን ያደረጋሉ። በፈረንሳይ ሊግ ኤ እንግዲህ ሌንስ ከሴንቲቴን ና ሞምፔሌ ከሊሃቨር፣ ሬምስ ከስትራስበርግ ና ሬንስ ከአክዥር፣ ማርሴ ከቱሉስ የሚያደርጉት ጨዋታ ዛሬ የሚጠበቁ ጨዋታዎች ናቸው የሚሆኑት። አንዳንድ ደግሞ የዝውውር ጉዳዮችን እናንሳ ና የዛሬን ቆይታችን እናበቃለን። ማንቸስተር ሲቲ ቅድም እንደገለጹት እንግዲህ አሁን ላይ የደብሮኒያን ቦታ ለመተካት እንግዲህ አማራጮችን ተመለከተ ነው የሚገኘው ሀያ አንድ ዓመቱ ላይ የሚገኘው አሁን ላይ በባየር ሌቨርኩዘን ቤት ጥሩ ቆይታዎችን እያደረገ የሚገኘው ጀርመናዊ ተጫዋች እያሰበ ነው የሚገኘው ፍሎሪያን ዊርዝን ነው እያሰበ የሚገኘው ፍሎሪያን ዊርዝ እንግዲህ በሌቨርኩዘን ቤት ጥሩ የሚባል ቆይታዎች ያሳለፈ ነው የሚገኘው አሁን ለ33 አመቱ ላይ የሚገኘው ኬቪን ድብሮይና ክለቡን የሚለቅ ከሆነ በዋነት ሊተኩ ያሰቡት በዊርዝ እንደሆነ ፋብሪዚዮ ሮማኖ ይዘተወጣ መረጃ ያመልክታል። ለዚህም እንግዲህ እንደሚታወቀው ሊቨርኩሰኖች ከፍተኛ የዝውውር ገንዘብ ይፈልጋሉ። ወደ መቶ ሚሊዮን ፓውንድ የሚጠጋ ገንዘብ ማንቸስተር ሲቲ ለሊቨርኩሰን ለማቅረብ እንዳሰበ መረጃዎች ሲወጡ ይገኛሉ። ነገር ግን ማንቸስተር ሲቲም በቀላሉ ተጫዋቹን ያገኛል ተብሎ አይጠበቅም። እነ ባየር ሙኒክም እንግዲህ ጠንካራ ፍክክር ያደርጋሉ ፍሎሪያን ቪርትዝን ለማግኘት ተብሎ ይጠበቃል። ሌላኛው መረጃ የሚሆነው ማንቸስተር ዩናይትድ፣ ኖቲንጋም ፎሬስት፣ ጁቬንቱስ እና ባየር ሙኒክ እንግዲህ አንድ ተጫዋች ለማስፈረም አሁን ፍክክር ውስጥ ነው የሚገኙት። ይህም እንግዲህ ፈረንሳዊውን የፊት መስመር ተጫዋች 27 አመቶ ላይ የሚገኘውን በክሪስታል ፓላስ ቤት እንግዲህ ጥሩ የሚባል ቆይታዎችን እያሳለፈ የሚገኘው ጂን ፊሊፔ ማቴታ ነው የሚሆነው። እንግዲህ ማቴታ በክርስታል ፓላስ ቤት ጥሩ የሚባል ቆይታዎችን እያደረገ ነው የሚገኘው በተለይ በተክለሰውነቱ በጉልበት የሚያስቆጥራቸው ኳሶች፣ አንዳንድ ጊዜ ለብቻው ገፍተው መሄድበት እንግዲህ ማቴታን ልዩ ከሚያደርጋቸው የአጥቂ መስመር ተጫዋቾች መካከል አንደኛው ምክንያት ነው። ስለዚህ ማቴታ እንግዲህ በብዙ ክለቦች የተፈለገ ነው የሚገኘው። ሌላኛው መረጃ የሚሆነው እንግዲህ ፉላም አሁን ላይ እንግዲህ የግራ መስመር ተከላካዩን ሮቢንሰን እንግዲህ ከሊቨርፑል ለማስፈርም እንግዲህ ሀሳቦችን እያመጣ እንደሆነ መረጃዎች እየ እየወጡ ነው የሚገኙት። ሌላኛ መረጃ የሚሆነው እንግዲህ ስለ ስፖርቲንግ ሊዝበኑ የፊት መስመር ተጫዋች ቪክተር ዮኮሬሽ ነው። ቪክተር ዮኮሬሽ እንግዲህ አሁን ላይ እንደሚታወቀው የፕሪሚየር ሊግ ክለቦች በብዙ ይፈልጉታል። ማን ዩናይትድ ተጫዋቹ አንደኛ ፈላጊ ነው፣ አርሰናል ደግሞ ሌላኛው ፈላጊ ነው። እንደሚታወቀው ማን ዩናይትድ ቤት መምጣት የሚችለው ተጫዋቹ ምናልባት በስፖርቲንግ ሊዝበን ቤት ተጫዋቹ መጀመሪያ አጋማሽ ላይ ወይም በአመቱ መጀመሪያው ሲዝን ላይ ገኖ እንደነበር ይታወቃል። ምክንያቱ ደግሞ ከሩበን አሞሪሚ ጋር ብዙ የሰራ በተለይ ሩበን አሞሪሚ 3 4 3 ፍልስፍናው በፊት መስመር ላይ ገዳይ የሚባል አጥቂ እንደሚያስፈልግ ይታወቃል። በዚህም ቪክቶር ዮኮሬሽ አንደኛው ተጫዋች እንደነበር ይታወቃል በሩበን አሞሪሚ በነበር። ነገር ግን ሩበን አሞሪሚ ከስፖርቲንግ ሊዝበን ከለቀ በኋላ የቪክቶር ዮኮሬሽ ሚናም በዛው ልክ እየቀነሰ እንደመጣ ይታወቃል። እና ስለዚህ ምናልባት ተጫዋቹ ከቪክቶር ዮኮሬሽ ጋር ከሩበን አሞሪሚ ጋር ለመቀጠል ወደ ማይሶናይትድ ይመጣል ተብሎ ሲጠበቅ ነበር። አሁንም ቢሆን አላ በቃ ምድሩ። ነገር ግን ተጫዋቹ አሁን ላይ ሻምፒዮንስ ሊግ መሳተፍ ስለሚፈልግ አሁን ላይ ምርጫው ወደ አርሰናል ሊሆን እንደሚችል መረጃዎች በስፋት እየወጡ ይገኛሉ። ምናልባት አሁን ላይ እንደሚታወቀው ማይሶናይትድም ሻምፒዮንስ ሊግ የመሳተፍ እድል እንዳለው ይታወቃል። ምክንያቱ ደግሞ ከአንድ እስከ አራት ጨርሶ ሳይሆን በዩሮፓ ሊግ አሁን ሩብ ፍጻሜ ደርሶ ነው ያለው እና እንደሚታወቀው ሐሙስ እለት ከሊዮን ጨዋታውን ያደርጋል። ሊዮን አሸንፎ ግማሽ ፍጻሜ ይደርሳል ካሸንፈ ወደ ግማሽ ፍጻሜ የሚደርሰው ምናልባትም ተሳክቶለት የዩሮፓ ሊግ ሻምፒዮን የሚሆን ከሆነ በቀጣይ አመት በሻምፒዮንስ ሊጉ ልንመለከተው እንችላለን። ስለዚህ ምናልባት የቪክቶር ጊዮከረስ ምርጫ ከዛ በኋላ የተስተካከል የሆኑ የሚጣሩ ነው የሚሆኑት። ሩበን አሞሪም በነገራችን ላይ አስተያየት ሰጥቶ ነበር ከዚህ ጉዳይ ተያይዘው ማይሶናይትድ እውነት ነው። በክረምቱ ዝውውር ትላልቅ ተጫዋቾችን ያስፈርማል። ይህ ማለት ግን ትላልቅ ተጫዋቾችን ስናስፈርም በስም ትላልቅ የሆኑትን ብቻ ሳይሆን ወይንም ከሪያል ማድሪድና ከትላልቅ ክለቦች እናስፈርማለን ማለታችን ሳይሆን ብቻ ትላልቅ ተጫዋቾችን እናስፈርማል የሚል አስተያየት እንደሰጠ ይታወቃልና፣ ለማንኛውም የቪክቶር ኮሮሽ መዳረሻ አርሰናል ወይስ ማንቸስተር ዩናይትድ? በቀጣይ ጊዜ እንግዲህ የሚታወቅ ጉዳይ ነው የሚሆነው ከአሀዱ ስፖርት